የቴዲ አፍሮ ሀዲስ እኛ ጋር አይሰራም። አንቺም በሃይማኖትሽ እኔም በሃይማኖት የሚባል ነገር የለም። እኛ የምንመራው በአምላካችን በአላህ ህግ ነው። ዩቲ ከሰራችሁ ቪዲዮ ስር ያሉ ኮሜንቶች ምናልባትም ዩቲ ከሰራችሁ ቪዲዮ በላይ በጣም ጥያቄ ጭሮብኛል። ከጥመት መንገድ ይጠብቀንእና አንዳንድ ጊዜ ልክፍም ፍምስና ሲመጣ እውቅና ሲመጣ ከአላህ መንገድ አፈንግጠን ሌሎች ፈሳድ ነገሮችን እናስተላልፋለን። አላህ ስብሐነ ወተአላ ከዛ መንገድ ይጠብቀን። በተለይ በተለይ ሙስሊም ቲክቶከሮች፣ በተለይ በተለይ ሙስሊም ዩቱበሮች ትንሽ ከፍ ስትሉ እይታን ስታገኙ ታዋቂነትን ስታገኙ ከአላህ ስብሓነ ወተዓላ ትእዛዝ የምታፈነግጡበት ነገር እጅግ በጣም የሚያሳዝነኝ ነው። ሰላሙ ዓለይኩም ወራህመቱላህ ወበረካቱ ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱላ። እንግዲህ በዚህ ሁለት ቀን ዩቲናስ የለቀቀችው ቪዲዮ ብዙዎቻችንን መነጋገሪያ አድርጓል። በዚህ ልክ መነጋገሪያ ስለሷ ማድረግ ሳይሆን ያው መልእክቱ ያስተላልፋል የሚያረፈችው መልእክት ትክክል እንዳልሆነ እየተናገርን ያለ ነው። ያንን በተመለከተ ብዙዎቻችን በዚህ ጉዳይ ላይ ምላሽ ሰጥተዋል። እስቲ የማሰማች ይሆናል። እንዲሁም በዚህ ጉዳይ ላይ ኡስታዝ አቡ ሀይደር ያስቀመጠው ሀሳብ አለ። እንዲሁም እህታችን ዙዙ እሷ በሰራቸው ቪዲዮ ስር የተመለከተችውን ኮሜንት ሀሳብ የምትገልጽበት የራሷ የሆነ ሀሳብ አላት። ያው እሷ በገሀድ ወታ እንደዚህ አደረገች እንደዚህ አይነት መኖር ይቻላል አለች እንጂ ውስጥ በጣም ብዙ ማይታወቁ ሙስሊም ሆኖ ክርስቲያንን ያፈቀሩ ወንድም ሆነ ሴቱም እንዳሉ ነው ኮሜንት ላይ የተረዳችሁ። በጣም የሚያሳዝን ነገር ነው። በእርግጥ ያማል። አንዳንዶቻቸው ገብቶበት እንዴት ብለው መውጣት እንዳቃታቸው ሁሉ ኮሜንት ላይ ተረድተናል። በጣም ነው የሚያሳዝነው። ለማንኛውም ኡስታዝ አቡ ሀይደር ያስተላለፈውን መልእክት ላሰማችሁና እኔም ሀሳብ አለኝ ወደ ሀሳቤን አካፍላችኋለሁ። ቪዲዮን ተከታትለን እንመለስ። የቴዲ አፍሮ ሀዲስ እኛ ጋር አይሰራም። አንቺም በሃይማኖት ሽ እኔም በሃይማኖት የሚባል ነገር የለም። እኛ የምንመራው በአምላካችን በአላህ ህግ ነው። ሐላልና ሐራሙን አላህና መልእክተኛው አብራርተውልናል። እኔ ሃይማኖቴን እስካከበረልኝ ድረስ እሱም በሃይማኖቱ ሆኖ ከሱ ጋር ተጋብቼ ልኑር የሚባል ነገር አላህን ልንፈራ ይገባናል። ነገ ትለያያላችሁ ወይ፣ አንቺ ትሞቻለሽ ወይ እሱ ይሞታል። ብዙ ነገር አለ። ዲናችንን አጥተን ከኩፍር ህይወት ጋራ ልንቀጥል አይገባንም። አላህና መልእክተኛው ይሻሉናል። ዩቲ ከሰራችሁ ቪዲዮ ስር ያሉ ኮሜንቶች ምናልባትም ዩቲ ከሰራችሁ ቪዲዮ በላይ በጣም ጥያቄ ጭሮብኛል። ምናልባት በማህበረሰባዊ ኑሮ አንፃር አይታችሁት ከሆነ ያ ኮሜንት መልካም ግን የዛ ቪዲዮ መልእክት በማህበረሰባዊ አብሮ እቃ በመዋዋስ እናትና እናቶች ወይ አባትና አባቶች የማህበረሰባዊ ኑሮን የሚገልጽ ሳይሆን በፍቅር ተፋቅሮ በአንድ ቤት ውስጥ በሁለት ቢላ በሁለት ሃይማኖት በአንድ ጣራ ስር መኖር እንደሚቻል የሚገልጽ ነው ቪዲዮ። በዛ ስር የተሰጡ ኮሜንቶች በጣም ነው የሚያስደነግጡት። አንድ ሃይማኖት ማለት ከሞት በኋላ እምትጠራበት ነው። ከሞት በኋላ ህይወት እንዳለ የምታምንበት ነው። በዚህ ልክ ኢምፖርታንት የሆነ ነገር ነው። በመጀመሪያ ደረጃ በህይወታችን ውስጥ የሌላ እምነት ተከታዮች ገብተው የወጡ ብዙሀን አሉ። ብዙዎቻችሁ መንገድ ላይ ያላችሁ አላችሁ፣ ከተለያየ ሃይማኖት ከእምነታችሁ ውጭ ከሆኑ እንስቶች ጋር ወይም ወንዶች ጋር ፍቅርን የጀመራችሁ መውጫው የጠበባችሁ ቆም ብላችሁ ለአላህ ብላችሁ አድምጡ። ወንድም እህቶች እስኪ ነገ ላይ ስትወልዱ ለዛ ልጅ ምን እውነት ነው የምታስቀምጡለት? ሸክም እዳ እኮ ነው። አሁን ከሁለት የተለያየ ሃይማኖት የተወለደ ልጅ ሲመጣ ተዘጋጅቶ የጠበቀው እውነት ስለሌለ ናና ኳትን እውነት እንፈልግ ነው እሺ፣ ኳተን አደለ። አባትም የእኔ መንገድ እውነት ነው ብሎ ስለሚያስብ ወደ ራሱ ይወትተዋል። እናትም እንደዛው። የአባቴ መንገድ ትክክል ነው ብሎ ሲያስብ እሺ እናቴ ለምን ወደ እሱ አልመጣችም? ሌላ ቤት ስራ። የእናቴ ትክክል ነው ብሎ ሲል እሺ አባቴ ለምን ወደ እሱ አልመጣም? ሌላ ትልቅ ሸክም። በምን ምክንያት? በእናንተ ራስ ወዳድነት ምክንያት በእናንተ ፍቅሬን አላጣም፣ ውዴታዬን አላጣም፣ ያለዛ ሰው መኖር አልችልም፣ ያለ እሷ መኖር አልችልም በሚል እሷን ከፈጠራት አምላክ በላይ መገዛት ሲኖርብህ ሲኖርብሽ ለዱኒያ ፍቅር ተታለሽ ለልጅሽ ሸክም ነው የሰጠሹ። ይሄ ትልቅ ራስ ወዳድ ቤተሰቦች ናችሁ። ይሄ ትልቅ የቤት ስራ ነው ለልጆቻችሁ። አይደለም ይቅርና በሁለት ቢላ ከሚበላበት ጣራ ስሬት ተወለደ ልጅ ይቅርና ቤተሰቦቻችን ሁለት ትክክለኛ የሆነ የራሳቸው ሙስሊምም ሙስሊም፣ ክርስቲያንም ክርስቲያን የሆኑ ነገር ግን ስለ ሃይማኖቱ ጥልቅ ግንዛቤ ከሌለው ቤተሰብ የሚወለድ ልጅ እና ስለ ሃይማኖቱ ስለሚኖሩት ሃይማኖት ጥልቅ ግንዛቤ ካለው ቤተሰብ የሚወለድ ልጅ እንኳን የተለያየ አቲቲውድን ያለው ስለ እምነቱ። ይሄ ደግሞ ቀላል ነገር አይደለም። ከሞት በኋላ የምትቀሰቀሱበት እምነት ነው። ስለዚህ የተቻላችሁ መጠን ይህን ፈተና ለማለፍ ሞክሩ። እንዲህ አይነት ሪሌሽንሽፕ ውስጥ የመግባት እድሉ በጣም ሰፊ ነው። ሳታውቁት ነው የምትገቡት። መውጫ ውሳ ጥበቱ ከምታስቡት በላይ ነው። ሁሉንም ነገር ይዘይንላቸዋል። ሁሉንም ነገር አውቆ ያጣፍጥላቸዋል። ነገ ግን ጃሂም ነው የሚሆንባቸው። ስለዚህ ወደ እርሺው። ከእምነትሽ ውጭ ነው። ከሱ በላይ እሱን ለፈጠረው አምላኪ ስትይ እሱን ተይ። እሷን ተው ዙዚዬ ጀዛክ ላህ ከይረን፣ የእውነት ሀሳቤን ነው የገለጸችው። ለዛ ነው ቪዲዮን ያጋራኋችሁ። ያው አንድ ቤት ውስጥ ሁለት ሃይማኖት ማስጌድ ማለት ጦርነትን አንድ ቤት ላይ መፈጸም እንደማለት ነው። ምክንያቱም ሁለት የተለያየ ሃይማኖት ሲኖሩ እሷም የኔ ሃይማኖት ልክ ነው ብላ ነው የምትከተለው፣ እሱም የኔ ሃይማኖት ልክ ነው ብሎ ነው የሚከተለው። የእሱ ስህተት እንደሆነ አውቃ እሱ ደግሞ የእሱ ስህተት መሆኑን አውቆ ነው ስህተት ላይ ናት ብሎ ነው የሚያስበው። እሱም ስህተት ላይ ነው ይሆን አላ ብቻ እንደዛ ሁናችሁ ተሻችለን እንኖራለን ማለት በጣም ከባድ ነው። በዛ ላይ ደግሞ ለምትወዱት ልጅ በጣም ትልቅ ፍትና ነው። ዙዙ እንዳለችውም ማን ጋ ሊሆን ነው? እኔ ጋር ትክክል ነው፣ እሱ ጋር ትክክል ነው። ምን ሊባል ነው? በጣም ከባድ ፍትና ውስጥ ነው እና የምትገቡት። በዚህ ውስጥ ያላችሁ ጥንቃቄ ልታደርጉበት ይገባል። ለእኛ ለሙስሊሞች ይሄ ነገር ፈጽሞ አይሆንም። እና ደግሞ ሌላ ማለት የምፈልገው ነገር ምንድን ነው? ሙስሊም ቲክቶከሮች፣ ዩቱበሮች፣ ታዋቂ ሰዎች ለአላህ ብላችሁ የምትሰሩትን መጥፎ ስራ አቆሙ። በተለይ እነዚህ አይነት ቪዲዮዎችን እነዚህ አይነት ፈሳድ የሚያስተላልፉ ፈሳድን የሚረጩ ቪዲዮዎች ከመስራት ብትቆጠቡ መልካም ነው። ሁለተኛ ነገር ደግሞ ለሙስሊም የማይፈቀድ ማስታወቂያዎችን፣ እነዚያን አይነት ማስታወቂያዎችን ባትጠቀሙ መልካም ነው። ምክንያቱም እስቲ ካደጉ ሀገራቶች ወይም ከትላልቅ ሙስሊም ከሆኑ ከሌላ ሀገራት ሰዎች ተመልከቱ። ለምሳሌ ይህ በፎቶ ላይ የምትመለከቱት ወንድማችን ካሊብ ይባላል እና ከመቶ ምናምን ሚሊዮን በላይ ተከታይ አለው። ነገር ግን እንደዚህ አይነት ፈሳዶችም ሆነ ከምሮቹን ፈጽሞ አያስተዋወቅም። ለምን አታስተዋወቅም? በጣም በቢሊዮኖች የሚቆጠሩ እንደዚህ አይነት ስራዎች ይመጡለታል ማለት ነው፣ ለሱ እንዲያስተዋውቅ፣ እሱም ገቢ እንዲያገኝ፣ እነዛም ደግሞ እሱ ባስተዋወቀው ሌላ ሰው እንዲገዛቸው ማለት ነው። ነገር ግን እሱ በዛ ሰዓት እንደዛ ለምን እንደዛ ይህንን ስርዓት ሰራም ትሎ በሚጠየቅበት ሰዓት እኔ አልሰራም ይሄንን ከምር ምናምን እኔ አላስተዋወቀም ነው ያለው። ጠያቂው ጋዜጠኛው ማለት ነው። ለምደው አታስተዋወቀው ብሎ በሚጠይቅበት ሰዓት እኔ ሙስሊም ነኝ፣ በእስልምና ከምር ወይም አስካሪ ራስን የሚቀይር ነገርን ማስተዋወቅ ክልክል ነው። ስለዚህ እኔ ደግሞ የተከለከለን ነገር ማስተዋወቅ አልፈልግም ብሎ ነው ለጋዜጠኛው የመለሰለት እና ያንን አይተን ደግሞ የእኛ ሀገሮችን ስናይ በቃ ትንሽዬ ፍምስና ሲገኝ ምታረጉትን ምትይዙትን ምጨብጡትን አታቁም ማለት ነው። ስለዚህ ከእንደዚህ አይነት ነገር ተጠብቃችሁ አላህ ያዘዛችሁን ታዛችሁ፣ አላህ የከለከላችሁን ብትከልከሉ መልካም ነው። ማስታወቂያው ብቻ ሳይሆን አለባበሳችሁ ጭምር ነው።

ሱሪ ትለብሳላችሁ ሂጃባችሁን ትጥላላችሁ ጸጉራችሁን ትለቃላችሁ ሻ በጣም ብዙ ብዙ ነገር ነው የምናየው ማለት ነው ግን ይህ ፎሎወር ከማግኘታችሁ በፊት እውቅናን ከማግኘታችሁ በፊት እጅግ በጣም ሞአደብ የሆናችሁ በጣም በጣም እህትራም ያላት ሰው ሆናችሁ ልክ እውቅና ስታገኙ ፍምስና ስታገኙ ጨርቃችሁን ትጥላላችሁ እና ከእንደዚህ አይነት ነገር ብትታቀቡና መልካም ነገር ብትሰሩ የተሻለ ነው በእርግጥ ማህበረሰባችን መልካም ነገር ሲሰራ እንደማያበረታታ አቃለሁ። ግን ደግሞ ቢያበረታታ ባይበረታታም እናንተ ባገኛችሁት ፎሎር እና አላህ ነው እኮ ይህንን ነገር የሰጣችሁ ወላሂ እንደዚህ እንድትታወቁ ይሄን ያህል ፎሎወር እንዲኖራችሁ ያደረገው እኮ አላህ ነው። ግን ደግሞ አላህ ሲሰጣችሁ ደግሞ እናንተ ድንበር ታልፋላችሁ፣ ድንበር ትጥዛላችሁ። እሱ ባደረገበት እሱን አመስግናችሁ መልካም ስራ መስራት ትታችሁ ሌላ ነገር ትሰራላችሁ እና አላህ ስብሐነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን። ዩቲንም እንዳትሳደቡ አላህ ቀልብ ይስጣችሁ። ዱአ አድርጉላት። ሰው ሆኖ ማይሳሳት የለም። ከስህተቱ ግን ተምሮ መመለሱ ትልቅ ነገር ነው። ለእሷ ደግሞ እንደዚህ ቪዲዮ በሰራን ሰዓት በየኮሜንቱ የዞረች ያልሆኑ ቃላቶችን ስትናገረ አይቻታለው። አላህ እንግዲህ ያጠመመውን አላህ ራሱ ነው ቀኙን ጎዳና የሚያስገባው አላህ ነው የሚያስተካክለው። አላህ ስብሐነ ወተዓላ እንዲያስተካክላት ዱአ አደርጉላት። ሁላችሁንም አመሰግናለሁ ስለተከታተላችሁ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከመጣ ብያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረሐመቱላህ ወበረካቱ።